አሁን ይህም ቪዲዮ እያያችሁ ከሀገር የሚወጡ ልጆችን ታዳጊ ወጣቶችን የነገ ሀገር ተረካቢዎችን ከሀገር የሚወጡትን እንደው የመጡ በየመንትሉ በሊቢያ ትላላችሁ። በቃ በየአለም አጉር እንዳለ የሚበተኑ ግማሹ እየገባ ግማሹ መንገድ ላይ የሚቀር የአሳ እራት የሚሆነው፣ የባህር እራት የሚሆነው ታዳጊ ወጣት በቃ ትፈርዳላችሁ። በሱ አሁን ለምሳሌ በሳውዲ አረቢያ የሚመጡ ማለት ነው እንደው የሚሞቱትን እያያችሁ ለምንድን ነው የምትመጡ ብለን ቀን ለሌት እንጫዋላለን፣ አደል እሽ፣ ምን ሰርቶ ይብሉ፣ ምን ሰርቶ ይብሉ። ኢትዮጵያ እኮ ድሀ ማትኖርበት ሀገር እየሆነች ነው። ምን ሰርቶ ይብሉ በትንሽ ብር እንኳን አድርጋችሁ እንዳትንቀሳቀሱ ደንቦች እንደዚህ ነው የሚያደርጉት። ቆይ ደንቦች ከደሃ ማህበረሰብ አይደለም የሚወጡት? ይሄ ነገር ማለት ነው በየቀን ተሌት በየጊዜው ሶሻል ሚዲያ ላይ ፖስት ይደረጋል። ለምንድን ነው ይሄን ነገር መንግስት እልባት ሊሰጥ ያልቻሉ እስካሁን ድረስ ማለት ነው? አዎ እናቃለን ያለ ቦታ ያለ መንገድ ምናምን እነዚህ ሰዎች እየነገዱ ይሆናል። እነሱም እኮ ከዚህ ከሰሩት ስራ ላይ አንድ ብር ለማግኘት እኮ ነው ማለት እጥፍ እኮ ለማግኘት አይደለም። አንድ ብር ለማግኘት ብሎ ነው ፀሐይ ላይ እንደዚህ ተንከራቶ አንድ ብር ለማግኘት ለማግኘት ነው፣ ብዙ ብር አይደለም። ስንት የልጇን ጉሮሮ የምትደፍን እናት አለች? ስንት ልጇን የምታስተምራለች? ስንት ታ አይ፣ እንደው መች ነው ግን እኛ የሚያልፍልን? መች ነው እኮ ደንብ አስከባሪ ነው፣ ችግር የለውም ፖሊስ ነው፣ ችግር የለውም። ግን እንደዚህ እቃቸውን ከሚበትን ምን አለ አንሱ ብሎ እንትን ቢሆን ኃይለ ቃል ቢናገር ፈቅ እኮ ያነሳሉ አደል። በዚህ ልክ ግን እህልን እንደዚህ እየገፉ በእግር እንደዚህ እየጠለጹ አይዶኑ አስቢ ያላሆነ መልወኪል እኛማ፣ በቃ ጥሩ ነገር አትዩ ተባልን። ማህበረሰቦች ብንሆን እኛ ኢትዮጵያዊ ነን። በየጊዜው ሶሻል ሚዲያ ላይ በተለይ በቃ እናቶች ላይ እንደዚህ ማለት አንድ ቀን ጎሮሯቸውን ለመድፈን ብሎ የሚንከራተቱትን እናቶች፣ አዛምቶች በዚህ ልክ ማሰቃየት በጣም ነው የሚያስጠላ። ያለ ቦታቸው ቢቀመጡ ያንሱ እቃቸው ግን በዚህ ልክ እነዚህ ሰዎች ተበድሮ ይሆናሉ። ይሄን ሊቸረችሩ የወጡት ግን ምንድን ነው? ለምንድን ነው መንግስት ልባት የማይሰጥ ማያስከብራቸው? ህግ አስከባሪም ቢሆኑ በዚህ ልክ አይደለም እየመቱ እየደበደቡ ምናምን እንዴ። ለምንድነው ለጌታም ጌታ አለ አይደል የሚባለው? ሌላ ሀገር ቢሆን እኮ እንደዚህ በገዛ ሀገሩ እንደዚህ ለሚሰቃየ ሰው እንደዚህ ጭራሽ ማስረጃ በቪዲዮ የወጣ ነገር ዝም ማለት በጣም ከባድ ነው። ለሀገርም ራሱ ይሄ በቃ በጣም ነው ገጽታው የሚያበላሸው። ምን ምን ያደርጋል ፎቅ መደርደሩ? ምን ያደርጋል ብልጭልጭ እንትን መባሉ? እንዴ ድሃው መኖር ካልቻለበት፣ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ብቻ አላህ ልቦና ይስጣችሁ። ከድሃ ማህበረሰብ ወጥታችሁ ድሃን የሚጨንቁ ነው። ምንድን ነው ዱኒያ ደዋራ ነው የሚሉት አረቦች። ማለት ነው ዱኒያ እንዲናት ነጌ ዛሬ ላንተ ናት፣ ነጌ ደግሞ ለሌላው ናት ማለት ነው። እና አሁን ሪከርድ እያደረግኩኝ ሳውዲ አረቢያ የዝናብ ድምፅ ይሰማኛል። ማሻ አላህ እያገሩ ምረመ ነው። እና በዚህን ሳምንት ደግሞ እንትን ሪያድ፣ መካ፣ ጅዳ ያላችሁ በጣም ከባድ የጎርፍና የዝናብ ዝናብ አለ ተብሏል። እና እንዲሁም ቆይ ታጠቅ ሚዲያ እንትን ያለ ፖስት ያደረገውን ላንብበላችሁ። ወይኔ ላላ ላላ መሐመድ ረሱልላ ወላሂ እንትን እያጎረመረመን ይሰማችኋል። እና ለማንኛውም እስኪ ሴጻፎን እንትን ልበላ ጥንቃቄ የቪዲዮ ሼር ሼር ይደረግ። በመላው ሰውድ አረቢያ ከባድ የዝናብ ማስጠንቀቂያ። እስከ ማክሰኞ ድረስ ከባድ ዝናብ እና ነጎድጋድ፣ ከባድ ጎርፍ ሊያጋጥም ስለሚችል በተለይ መካ፣ ጅዳ፣ መዲና፣ ሪያድ። አሁን እራሱ እያጎረመረመ መረመ ነው በዚህን ሰዓት እኔ ሪከርድ እያደረግኩኝ ይሰማችኋል። ግን ማሻላ መካ፣ ሪያድ ሪያድ ዋናዎቹ ናቸው። ሁሉም ሰው ድህነቱን እንዲጠብቅ ስጋቱ አደጋ የሚገጥሙ ቦታዎች በተለይ ገጠር የምትሰሩ ረባዳማ ቦታ ተጠንቀቁ። ከእናንተ አካባቢ ባይዘንብም ከፍተኛ ቦታ የዘነበ ድንገተኛ ጎርፍ ተጠንቀቁ። ታጠቅ ሚዲያ ነኝ። ሼር ሼር አድርጉ ማለት ነው ብለዋል ማለት ነው። ታጠቅ ሚዲያ እንግዲህ ያው የምታውቁት ስለ አረብ ሀገር በተለይ ስለ ሳውዲ አዳዲስ መረጃዎች የሚለቅ መረጃ ታማኝ መረጃ ነው ማለት ነው። ከትክክለኛ ምንጭ ከትክክለኛ ሰው የሚቀርብ መረጃ ነው እና ያው የዛሬ አመት አመት ነው አይደለም፣ ሪያድ ነው ጅዳ ላይ ጎርፍ በጎርፍ ተጥለቅልቃ ነበር ሳውዲ አረቢያ ማለት ነው። ያው እንደምታውቁት ሳውዲ አረቢያ ድንጋይ ስለሆነ ዝናብ እንደዚህ ምናምን ሲዘንብ መሬት መምጠት ስለማይችል በጣም አደጋዎች መኪናዎች ይዞ ይሄዳሉ። በቃ ብዙ ብዙ ነገሮች ነው የሚያበላቸው እዚህ ሀገር ዝናብ ሲዘንብ ማለት ነው እና ኢትዮጵያን የመሰለ ምድረገነት እኮ የለችም። እያጎረመረ ነው። እኔ በዚህ ሰዓት ለሊት ላይ ነው ይሄን ሪከርድ እያደረግኩኝ ያለው ማለት ነው እና ለምን ዛሬ ቀኑ ምንድን ነው ቅዳሜ እና እየጉረመረመ ነው ይህን ሰሞን እንግዲህ ከባድ ከባድ ዝናብ አለ ብሏል አላህ ኸይር ነገር ይዞልን የሚመጣ ያው እዚህ ሀገር እንግዲህ ምንድን ነው ወደዚህ አኔ ያለው በተው መካነኝ አዝርቶች ላይ ምናምን ዝናብ አለለም እና ኸይር የሆነ ኸይር ይዞልን የሚመጣ ዝናብ ይሁን፣ ምንም ነገር የማያበላሽ ብቻ ለሚጠቅመው ሰው እንዲጠቅም ነው የምላችሁ። በተረፈው ራሳችሁን ጠብቁ። ከባድ ነው እዚ አገር ያው ለምን መሬቱ መምጠት ስለማይችል ድንጋይ ስለሆነ በጣም ከባድ ዝናብ ከዘነበ አደጋ ሊደርስ ይችላል። እና ሁላችንም አላህ ባለንበት ይጠብቅ ይጠብቃችሁ። እንደውም እንትም ብል አሳያችሁ ነበረ። ትንሽ እየዘነበ ነው፣ ግን በቃ እንትን አለ ድምፅ አለ ማለት ነው። በዚህን ሰዓት ማሻላ ተባረካላ አለህ ኸይር ዝናብ ያደርገው ነው ምላችሁ። ኢንሻአላህ ነገ በሌላ ቪዲዮ እስክንገናኝ ድረስ ደህና ደህና ሆኑልኝ። አላህ ብቻ ሁሉንም አለም አላህ ሰላም ያድርግ። ሰላም ነው ምላችሁን። እኔ ግን እኮ እናንተ ዛሬ ለወሬ ስችኩል ሰላም አላልኳችሁም መሰለኝ። አሰላም አለይኩም ወራህመቱላሂ በረካቱ። እንደው ብርስታ ነገኖች ሰላም ሰላም ብያቸዋለሁ። የለ ከዶ ጅማ ቲዩብ በአዲስ ሲሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አላህ በአላችሁበት ሁሉ ይጠብቃችሁ። እንቅልፌ መጥቷል ልተኛ ነው። ባይ ባይ። ደህና ሁኑ። ለሊ ላይክ ሁኖ ረከድ እያደረግኩ ያለው ቻው። ደህና ሁኑ። መልካም ቀን።